አረባ ሀገር መጥቼ እየበለጠ ወቅ ያለው ኢትዮጵያ ያው ቁርአን ብንቀራም ትርጉሙን አልናቀውም። እውነት ለመናገር ኢትዮጵያ እያለው ቁርአን ቀርቻ ግን ያንን አቃለሁ ብዬ አላዋራም። ለምን ትርጉሙን በደንብ አላቀው። በፊሳ ልጠመቅ በፊት ማህተብ አድርገው ሳይ በጣም ነበር እና ከቀናቸው ልክ እንደኔ መልበስ ትችላላቸው ሽም

ደህና ነን ደህና ነንእንደት ነች እኔ ላይ እኮ ነው ያለው የምፈታ ነው። ይሄን ማብራት የዚህን ማብራት እኔ ላይ እላለሁ እኮ

በጣም ይቀናሉ። በጣም እሰሩ ማሃተብ። እኔ በነገራችን ላይ ሳልጠመቅ በፊት ማሃተብ አድርገው ሳይ በጣም ነበር የምቀናው። እና ከቀናችሁ ልክ እንደ እኔ መልበስ ትችላላችሁ። እኔ ግን ወጥሮ ነው። እና ልበሱ። ማሃተብ ያስቀናል። ማሃተብ ለብሰው ሳይ ምናምን እኔ ቀና ነበር። እና ከፈለጋችሁ ልበሱ። መጠመቅ የምትፈልጉ ደግሞ አውሩ። እኔ

ስርዓታችሁን ፍቅር አሰጣጣችሁን፣ በጣም ነው የምወድላችሁ ከድሮ ጀምሬ። እና አካውንቴን ታብታብ አድርጉልኝ። እናንተ በቃ በፍቅር አሸንፋችኋል፣ ከፍ ብላችኋል። በፍቅር ሁልጊዜም በፍቅር ኑሩ። በህጻነቴ ነው ያገባሁትኝ እና በህጻነቴ አግብቼ የስድስት ዓመት ህፃን ልጅ አድርሻለሁ። ይስዳል ልብ ብለሽ ስሙ። የስድስት ዓመት ህፃን ልጅ አግቢው። እኔ ወደ ስደት መጣሁኝና ልጅሽን ዳሪ ይልኛሉ። ልጄን የሚያገባ ደግሞ እድሜው ሃምሳ አራት አመቱ ነው። አይዋ እህቴ፣ እዚህ ጋር የስድስት አመት ልጅ የአስር አመት ልጅ አይዳርም። እኛ ሰፈር እንደዛ ነው ጉዴ። እሺ ጋምቢላ፣ የት ሰፈር ነው ጋምቢላ? ከሆንሽ የት አካባቢ ነው ጋምቢላ አንቺ እኮ ኔ ታሪኬን ያማከርኩሽ ውዴ። እኔ እኮ አንቺ ባንቺ ቤት ብትሆኝ ምን ታደርጊያለሽ ነው ያልኩሽ። እኔ ስድስት ዓመት ቀርቶ ሐቁ ልንገርሽ 18 ዓመት ቢሆን አትራፋ ሰውየው ራሱ ግን ነው። አረ፣ ጤነኛም አይመስለኝም የሆነ ሻፋዳ ነገር ነው። ብታይ የሰፈሩን ህንፃ ጨረሰው። ብታይ በታይ እኔ እምቢ ማለትም አንችልም እሱን። ኧረ ለምን ከልጅሽ የሚበልጥብሽ ነገር አድን አይደለም ታዋቂ ነገር ነውና፣ እንግዲህ እምቢ ማለት አንችልም። ጨምላቃ ነው ግና በጣም ነው የሚያስጠላው። አረ እባክሽ ልጅ ወላሂ ወደ ሌላ ሀገር ምናምን ዘመር ካለሽ ወደዛው ሰጃት አሁን እሷ ስድስት አመት ልጅ ምን ልታረግ ነው? ምን ልታረግ? ምን ሊያረጋት ነው? እኔም እኮ ግራ ገባኝ። ምን ልታረግለት ነው? የስድስት አመት ህፃን ልጃጭቶ እንደምን ምን ሊሰራት በነገራችን ላይ የስድስት አመት ቀርቶ የአስር አመት ልጅ ነው ይሄ ነገር በፍጹም አይቀርም። ኧረ በጣም ጨምላቃ ነው ሰውየው።

አይሻን ስለዚህ አሁን ያሹ ቃል ይገባዋል ማለት ነው። እንዳሪው በቃ ነው ለነብዩ ሲሆን ችግር የለውማ ማለት ለነብዩ ማመር ሲሆን አይሆን በዛ ሰዓት እና በአሁኑ ሰዓት አንድ አይደለም። አላ ምን አልሽኝ? ቅድም በጣም የሆነ ውርዴ ታም ነው ብለሻል። ስለዚህ በዛ ማካሄድ ስንሄድ ነው ነብዩን እናገኘዋለን። እሺ ዘራፍ ብለሽ ነበረ። አሁን የነብዩ ሲሆን ቀዝቀዝ አለሽ። ለምን ነብዩ ሰው አይደለም? አይሻ ሰው አይደለችም? እህ አይ እኔ መጀመሪያ ደም እኮ ማለት ነው እንደዚህ የእውነት መስሎኝ ነበር። ልክ ወደዚህ ልመጭ ነው። የእውነት እኮ ነው እያወራሻለሁ፣ የእውነት እኮ ነው። በቃ ነብያችን እንግዲህ በቃ ነብያችን አገቡ አንቺን ጋር ፋዲና ተፈቀዱና ሰው

እንደምትመለከቱት መጽሐፍ ቅዱስን ስትረቅ እና አጸያፊ ቃላቶችን ስትጠቀም ተመልክተናል። አንድ ረገል ልንገራችሁ። ህግ እንደዚህ አይነት በተለይ ማነታቸውን ደብቆ የሚያደርጉት ህግ ጋር ላይደርስ ይችላል፣ ግን ህሊና የሚባል ነገር አለ። ህሊናቸው ተኝተው እንዲያድሩ ከፈቀደላቸውና እንዲህ አይነት አጸያፊ ነገር አድርገው ሰላም የሆኑ ከመሰላቸው እመኑኝ፣ እነዚህ በድኖች ናቸው። የአእምሮ ጉድለታቸው እንዲሰማቸው ካላደረጋቸው ማለት ነው። ከነዚህ ጋር ሰጣ ገባ ውስጥ መግባት አንፈልግም። እኛ ግን የእምነታችን ፍሬ የሆነውን ነገር እንናገራለን። እርሱም ማንም ክርስቲያን የሰው እምነትን እንዲነካ አንፈቅድም። ማለትም የሰው እምነት ለምሳሌ የእምነት መመሪያ ናቸውን መጽሐፍቶቻቸውን ማቃጠል፣ የነሱ መገለጫ የሆኑ ነገሮችን፣ አጓጉል የሆኑ ነገሮችን ማድረግ ተገቢ እንዳልሆነ እናምናለንም እናስተምራለን። እነርሱ ግን ተገቢ ነው ብለው ካሰቡ ያስተምሩ። ፍጻሜውን እግዚአብሔር ያሳየናል። ተገቢ አይደለም ካሉ በአደባባይ ወጥተው ያውግዙ። ስተት ነው ይበሉ። እንደነዚህ አይነት ማህይሞችና ከሰውነትም ተራ የራቁ ሰዎቻቸውን የያዙልን። ካልያዙም ችግር የለውም። ምክንያቱም እምነታችን በዚህ የሚጎድፍ አይደለም። ለኛ ያላቸውን ቦታ ነው ማየት የምንችለው። አብሮ ለመኖር ለነገ አብሮ ጉዟችን አዳጋች ነው፣ ግን ደግሞ ክርስትና የሰላም እምነት ነው እና ሰላምን ነው ዛሬ የምንሰብከው። ከባ ጋር እንመላለስም፣ ልላችሁ ነው። መጀመሪያም የምጠይቀ ጥያቄ ማለት ነው፣ አንተ በደንብ ስለማትረዳው መጽሐፍ አንብበህ ይሄ መጽሐፍ እንዲህ ብሏል የምትል ከሆነ ኦልሬዲ መቶ ፐርሰንት ሀሜት ነው። ገብቶሃል አይደል? ማን ያልተረዳው ራስ? ሙሉ ክርስቲያን የሚባለው ክርስትና እምነት ተከታይ ከማን ጋር እንደምታወራ አላወቅም። ያልተረዳሁትን ክፍል ጥቀስ። አጠቃላይ ጀጅመንት ነው የምሰጠው። አሁን ያልተረዳሁ ክፍል የተረዳሁ ክፍል አይደለም። ቆይ ቁርአንን ጥቀስ። ቆይ ቁርአን በሐዲስ ይፈሰራል፣ ከዛ በሙፈሲሮች ይፈሰራል። ከኮምፒውተር አንተ ቁርአን ላይ እኮ የለህም። ቆይ አዳምጥ። አንተ ቁርአን ላይ እኮ የለህም። ቆይ አዳምጥ። የፈለገውን ጥቀስ፣ እፎይ ቁርአን ላይ ስለሌለ ከምን እጠቅሳለሁ? እፎይ፣ ተረጋጋ፣ ተረጋጋ፣ ተረጋጋ እና ውሃ እየጠጣ እፎይ። የማታውቀውን ብለሃል አይደለም? አንተን ዘሆል ኢትዮጵያ ውስጥ ነው ያለው ዓለም በዓለም ላይ ያሉ ሙስሊሞችን ማስተማር ምችል ሰው ላይ ጥቀስና፣ ይህንኛውን አስተምሩ በስህተት ተርጉመሃል ያልክበትን አንድ ጥቀስ። የዛሬ አይደለም፣ የዛሬ አመት የዛሬ አመት አይደለም፣ የዛሬ ሁለት አመት የተናገርኩበትን አንድ ስህተት ጥቀስ። ከኮምፒውተር በፈጠነ በሙፈሲሮችህ ሄድብሃለሁ፣ በነብይህ ዘጋብሃለሁ። ቀጥል፣ አንድ ስህተት። አሁን አንተን እኮ ማለት ነው የእኛ ቁርአን እንደ እፎይና መሰሎችህን ቶታሊ ነው የሚሰጥህ እንትን ማለት ነው ምን እንትን ቶታሊ የሆነ ስም ነው የሚሰጣቸው። ለምሳሌ አሁን ላተተቢው አህለል ቢዲአ ይላል አይደል? የቢዲአ ባለቤቶችን አትከተሏቸው ይላል አይደል? ቀጥታ እዛ ላይ እፎይ የሚባል ስም መኖር አለበት። እንዳንተ አንተ ለምሳሌ የቢዲአ ባለቤት ከሆንክ የቢዲአ የቢዲአ ፈጣሪ ነው የሚል ስም መኖር አለበት እንዴ! ቶታሊ ነው የሚያስተሰም ከተለኝ የሚያዝህን ክፈትልኝ ክርስቲያን 10 94 አዳምጠኝ ዝም ብላ። አሁን እኔ አምነግር ነው አዳም እኔን እንድታዳምጥ ቁርአን እንደሚያዝ ደሞ ነይ ልስህ። አይደለም አንተ ነብየህ እንኳን እኔን ነው የሚከተለው። አስር 94 16 43 21 7 አንብብለት ኦኬ፣ ሱራ አስር የዮናስ ምዕራፍ ቁጥር ዘጠና አራት ላይ ምን ይላል? ወደ አንተም ካወረድ ነው በመጠራጠር ውስጥ ብትሆን እነዚያም ካንተ በፊት መጽሐፉን የሚያነቡትን ጠይቅ። ማ መሐመድ ነው አላህ እንደዚህ ብሎ እያዘዘው ያለው ማለት ነው። ምን ብሎ እኔ ካወረድኩልህ በመጠራጠር ውስጥ ብትሆን ካንተ በፊት መጽሐፉን የሚያነቡትን ጠይቅ ብሎ ይናገራል። ከእሱ በፊት መጽሐፉን የሚያነቡት እነማን ናቸው? አይሁዶችና ክርስቲያኖችን እንዲጠይቅ አላህ መሐመድን አዞታል። ሌላ የቁርአናን ከዚህ ጨመርልህ፣ ይበቃዋል። እኛ እኮ ታዲያ ሙስሊምን ክፈተው ሳይ ሙስሊም እኮ አዳም እኛ ቁርአን አዳም ሳይ ሙስሊም 26 69 ኤን ክፈትልኝ። እግር በእግር ትከተለኛለህ። ነብይ ይከተለኝ ነበር። አንተ ካልተከተልከኝ አንተ ከነብይ ትሻላለ ማለት ነው።

ኦልሶ ምን ይላል ካንተ በፊት የነበሩትን ሰዎች ኢንች በኢንች ስንዝር በስንዝር ትከተላቸዋለህ እነሱ ጉድጓድ ውስጥ ቢገቡ እንኳን ተከትላቸው ትገባለህ ይላል ዊ ሰይድ አላስ ሜሰንጀር ዱ ዩ ሚን ዘ ጁስ ኤንድ ዘ ክርስቲያንስ ያላህ መልእክተኛ ይሁን አይሁዶችና ክርስቲያኖች ለማለት ፈልገህ ነው ተብሎ ተጠይቀ ዶስ ቢፎር ዩ ከእናንተ በፊት ያሉትን ብለህ ይጠየቀን ብለው ይጠይቁታል ሂ ሰይድ ሁ ኤልስ ከእነሱ ውጪ ማን ሊኖር ይችላል ማንን ነው የምትከተለው? ጀማል፣ በአረብኛው ላይ ያዘው። በአረብኛው ላይ ማንን ነው የምትከተለው? አላህን ነው የምትከተለው። አላህ ነው የምትከተለው። በደንብ ነው፣ በደንብ ነው የምትከተለው። በአላህ መልእክተኛነትና በአላህ ፈጣሪነት አምናለሁ። አላህ ሙሐመድን መላኩን አምናለሁ። ላ ኢላሀ ኢለላህ ሙሐመድ ረሱሉላህ የሚለው ትርጉሙ ይሄንን ያጠቃልላል? ስለዚህ አንተ ሙሐመድ የምትከተል ከሆነ ደግሞ ማንም ማንን ትከተላላችሁ አለ። አይሁዶችና ክርስቲያኖችን ጎሬ እንኳን ቢገቡ ትከተላላችሁ አለ። በጭራሽ እንዲህ የሚል የለም። አንብበው፣ ይሄ ውሸት ነው። አንብበው፣ ይሄ ውሸት ነው። አረብኛው ላይ ያዘው። እና አይ አረብ ሺአ ቢጽፈው ልትቀበል ነው እንዴ? አንብበው። አረብኛው እኮ በቁርአን ቃል ስለተጻፈ ነው እንዴ እኮ ስለተጻፈ አይደለም እኮ። አድርግ አትረብሽ። አ ነው የጻፈው። ሽያም ሊጽፈው ይችላል፣ ግብፅም ሊጽፈው ይችላል እኮ ይሄንን የሚል አለክ ለምይህ መጽፍ ሴጣናዊ ነው። እስልምናን አይወክልም በል ይህ ንግግር አጋንንታዊ ነው በል አንተ ጽፈው ከሆነ አጋንንታዊ ነው። ታዲያ እንግዲህ ሰው መቼም በቁርአንና በሐዲስ ላይ እንደዚህ የሚል ነው እስልምና የማይወክል አጋንንታዊ ነው በል። ነው ምን መጽሐፍ ነው አንተ የጻፍከው? ኦኬ ይሄ ይሄን መጽሐፍ ይሄ መጽሐፍ አጋንንታዊ ነው በል። ቁርአን ላይ እንዲህ የሚል ካለስ ይሄንን ቁርአን የቁርአኑን ሱራ ጥቀስልኝ። እሺ ይሄንን ነብያችን አልተናገረውም ሴጣናዊ ነው በል። ሰባ ሦስት ሰይጣናዊ መንገዶች እኮ አሉ እስልምና ውስጥ ገብቷል። እኔ አልጠየቅኩህም እሱን እና ይሄ መጽሐፍ ቁርአን ላይ ካለሽ አንቀጾ ንገር እኮ እንዲህ የሚል ሀዲስ አሁን፣ ይሄ ለምሳሌ አኺ ሙስሊም፣ ሸህ ሙስሊም፣ ቡሃሪ ሳኒካ አንብብ፣ ቀጥል። ይሄንን በራሴ መረጃ አጣርቼ ነው እንጂ አንተ እዚህ ጻፍከውን ከታይሽ ሆን ትንሰላል አይደለም፣ ታላላ አይደል? ምን ያህል ቀጣፊ ውሸታም፣ አስተኛ፣ አጭበርባሪ ማያውቅ ሰው ቢያገኙ ምን ያህል ሊሸውዱ እንደሚችሉ ይዋቸው ይዋቸው። ኤንዌስ በኔ ላይ ቀጠፈ ገሃነም ይገባል ብሏል በእኔ ላይ ቀጠፈ ገሃነም ይገባል ብሏል ይሄንን አንተን የጻፍከው እንጂ መሐመድ የሞሐመድ አይደለም ብሎናል እና መሰግናለን ጀማል እስልምናን ታደጋለው ስትል ምን አድርገህልናል ማለት ነው ነብየው ወደ ገሃነም ልከህልናል ሁዘይፋ ደጋግሞ ጣልቃ እየገባ አረብኛው ላይ እያለ ነበረ ክፈትና